ትዝታው በድጋሚ ይታሰርልን። ኦርቶዶክስያኑ ንቅናቄያቸው ከፍ ብሏል። አባቶች ዝም ካላችሁ ስድቡ ተመችቷቸዋል ማለት ነው ወይም እውነትን የተናገረው ማለት ነው። ስለዚህ ግብረ ሰዶማያን ካልሆናችሁ የት አየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም እንትታችሁ፣ ስለ ጻድቃን ሰማት አትታችሁ፣ ስለ ስማችሁ ብቻ ስትሉ ህግ አስከብሩ፣ ከነ ትዝታው ወገን ደግሞ ምንም ላታመጡ አትሞክሩ እያሉ ነው። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አጠይቁትም? ሰው የበላውን ነው የሚያገሳውና በህግ በህግ ብለው ሊሞቱ ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮን ስለ አላስቀመጠም። ዮናታን አክሊሎ የተጋጨ ስብከት መስበክ ጀምሯል። ሶ ተራራ ወጥተ ቁልቁለት ወርደ ጦመ ጠልየ በብዙ ሁኔታ ውስጥ አልፈ ከሆነ ድነትን የምትፈጽመው ድነትህ የሚገባ ነገር ነው እንጂ የእግዚአብሔር ስጦታ አይደለም። ላይ ባላቅን ያሳተውን የበላም ትምህርት በመካከላችሁ የሚያራምዱ ሰዎች አሉ አሉ። ሱባኤ ምንድን ነው? ክርስቲያኖች፣ ምእመናን የሆነ ቋጠሮ፣ የሆነ ጥያቄ፣ የሆነ ሀሳብ ሲኖርባቸው መልስ ለማግኘት ከሚጠቀሟቸው መንገዶች አንዱ ሱባኤ ወይም ጸሎት ነው። የተወዳችሁ ቤተሰቦቻችን ኦርቶዶክሳያ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ እንግዲህ ጉልበት እንዲኖረው እንፈልጋለን። ምክንያቱም ከትዝታ ሳሙኤል የተገናኙ ሌላ ርዕሰ ጉዳይ በድጋሚ ይዘን መጥተናል። ጥብቅ ነው። ላይክና ሼር በማድረግ ጀምሩልኝ ወደ ቪዲዮዎቹ አምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታ ዓለም ቅድስት ስላሴ ክብር ምስጋና ይድረሰው። ወዳሪተ ቃል እማምላክ አቅራዊ ተማት ሳሊተ ምረት ቤዛዊተ አለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ ቤተሰቦቻችን? እንግዲህ መረጃችን ጀምሯል። እንግዲህ እይታው የቀነሰብኝ ነው፣ ሁላችሁም እንደምትመለከቱት ማለት ነው። መረጃው የደረሰ አይደለም፣ ቀን ከሌት ነው የሰራን ያለ ነው። ሁላችሁም ላይክና ሼር በማድረግ ጀምሩልኝ፣ በተለይ ላይክ አድርጉልኝ። ወደ መጀመሪያው መረጃችን እናመራለን። ጓደኛ እግዚአብሔርን ከሚያሳጣ እግዚአብሔርን አግኝተህ ጓደኛን ብታጣ ይሻላል። ደስ የሚያሰኝ ምክር ተከታተል እንመለስ። አንተ ጓደኛህ እግዚአብሔርን ከሚያሳጣ እግዚአብሔርን ይዘ ጓደኛ ብታጣ ይሻላል። አለም ላይ ብቻ ብትሆን ይሻላል። እግዚአብሔርን ከሚያሳጣ ጓደኝነት ራሱ ጓደኛው ብታጣ ይሻላል። ገብቷል። ማተር የሚያደርገው እግዚአብሔር ስለሆነ ማለት ነው። ግን በጓደኝነት ውስጥ እኮ እግዚአብሔር አለ። ከቻልክበት አሁን ምንድን ነው አንተ ተጽዕኖ ማድረግ እየቻልክ አደለም። በቃ ተጽዕኖ እያደረግ አደለም። እየተደረገብን ያለው ማውጣት ትፈልጋለ ግን አልቻልክም ቤተክርስቲያን መሄድ እየፈለግ ክለብ ነው እየወሰዱ ያሉት እነዚህ ሰዎች። ጠዋት ቤተክርስቲያን መሄድ እየፈለግ ኳስ ነው እያጫወቱ ያሉት እነዚህ ሰዎች። እንዲህ ለምን ትቀራለህ? እውነት አሁን ዛሬ በዕለተ ሰንበት ኳስ የሚጫወቱ በጣም ብዙ ሰዎች አሉ አዲስ አበባ ውስጥ እንደምናቀ በጣም ብዙ ሰዎች አሉ። ይሄ ሰው ጠዋት ቤተክርስቲያን ብሄድ ለመሄድ አቅዶ ቢተኛ አስር ሚስኩል ይኖራል ስልኩ ላይ ሜዳ አትመጣም ወይ የሚል። ታዲያ ከነዚህ ጓደኞች ምንድን ነው ያተረፍ ያለው? አንተ ሜዳ እንሂድ የሚሉ ጓደኞች ጠዋት አንስተ ቅዳሴ ይዘ የመሄድ አቅመዋለህ ከሌለ አንተ ይመራቅ ማማራጭ ሲኖረ መተ እንደዛ ታደርጋቸዋለህ። ግን እንደው መናገር ካለብን ማድረግ ያለብህ የመጀመሪያው ነገር እኔ ሀሳቤ ይሄ ነው። መኖር ምፈልገው ህይወት ይሄ ነው። አብሬያችሁ ስሆን ሐሜት አልፈልግም። በግልጽ ሐሜት አልፈልግም። ንስሐ መግባት እፈልጋለሁ። ይህንን ሳደርግ ደግሞ ብቻዬን ማድረግ አልፈልግም። ስለዚህ ባካችሁ ክርስቶስን ሳበኝ ብያለሁ፣ ከአንተም በኋላ እንድሮጥ አለን ብያለሁ። አብረን እንሩጥ፣ አብረን ወደ እግዚአብሔር እንመለስ ብለ ኦፕሽን ታቀርባለህ። የተስማማው አብረው ይቀጥላል፣ ካልሆነ እግዚአብሔርን ይዞ ወደፊት ትቀጥላል። በጣም ደስ የሚያሰኝ ምክር ነው። እግዚአብሔርን የሚያሳጣን ጓደኛ፣ የቅርብ ሰው፣ ወዳጅ፣ ዘመድ እነሱን አጥተን እግዚአብሔርን ብናገኝ ነው የሚሻለው። በጣም ማስተዋል አለብን። ትኩረት ሰጥተን መስማትም አለብን። እውነት ለመናገር እስኪ ጓደኞቻችን፣ ዙሪያዎቻችን ያሉ ጎረቤቶቻችን ወደ እግዚአብሔር የሚያቀርቡ ናቸው? ከእግዚአብሔር የሚያርቁ ናቸው? ጥያቄው ለእናንተ ተውኩኝ። ወደ እግዚአብሔር የማያቀርቡን እንደሆነ ካመንን እነሱን ትተን ወደ እግዚአብሔር መቅረብ ነው የሚሻለው። ወደ እግዚአብሔር የሚያቀርበንና እግዚአብሔርን እንድንቀርበው የሚያደርገንን ብቻ መቅረብ የተሻለ ነው። ለነፍሳችን ስለሚበጅ ማለት ነው። ዲያቆን ሄኖክ ኃይሌ እንዲህ ይለናል። የብፁዕ አቡነ ጎርጎሬዎስን ያነሱና ብፁዕ አቡነ ጎርጎሬዎስ በአጭር አረፍተ ነገር በሰንበት ውጤትም በቤተክርስቲያን ለምናገለግል ሰዎች እንዲህ ብለዋል። ስራህን ስራ ይላል ጌታ። ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእርሱ ፈንታ ቢቻለው፣ እርሱን ማገድ ደግሞ የዲያብሎስ ስራ ነው። በእርግጥ ሥራውን እግዚአብሔር እንደሰጠ ያህል ሰይጣን ሊያግድህ ይጥራል። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብላል ሰይጣን። ስታገለግሉ ምን እዚህ ያጨቃጨቀ ሰንበት ትምህርት ቤት ወጣም ትል ስትሰራው ስራ አለ አይደል እንደ ብሎ አገልግሎት እንድታይ ያረጋ ለምን ጊዜህን ታቃጥላለህ? ብትነግድበት አንትና ትል እዚህ የምትደክመውን ይላል። ዓለማዊ ተስፋ የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸው። ጲላጦስ፣ ሄሮድስ፣ ሃናንያ፣ ቀያፋ ሁሉም በአንተ ላይ ያድማሉ። ይሁዳም በአጠገብ ቆሞ በሰላሳ 30 ብር ሊሸጥ ይከጅላል። ይሄ ሁሉ የደረሰብህ ሰይጣን በዚህ ከሥራ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? አንተ ግን ስራህን ስራ። አንበሳው ሲያጓራ ፍንክቻ አትበል። የሰይጣንን ውሻዎች ለመውገር አትቁ። ጥንቸሎቹንም በማባረር ጊዜህን አታጥፋ። ሥራህን ሥራ። ዋሾዎች ይዋሹ፣ ጠበኞች ይጣሉ፣ ማህበሮች ይወስኑ፣ ደራሲዎች ይድረሱ፣ ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ሥራ ከመፈጸም እንዳያግድህ ተጠቀቅ።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 ተስፋ ለሚቆርጡ ሰዎች ወይም ለምንቆርጥ ለኛ የተላለፈው መልእክት ለምንድን ነው ተስፋ የምትቆርጠው ሲባል፣ አንዳንዱ ሰው አይ እኔ የአርባ ቀን እድሌ ነው ይላል። ሰምታችኋል? ይሄን ቃል የአርባ ቀን እድሌ ነው የሚል ሰዋል። በነገራችን ላይ ይሄ ቃል ዝም ብሎ ዝሩ በሆነ ሁኔታ የመጣ ቃል አይደለም። ቅዳሴ አትናቴዎስ ላይ በደብረ ዘይት የሚቀደስ ቅዳሴ ነው፣ እንዲህ ይላል፣ ሰውን በአርባ ቀኑ ድሃም ሀብታም ታደርገዋል ይላል። አንዳንዱ ሰው እኔ እኮ ድሃ ለምን ሆንኩ ብሎ ያስብና የአርባ ቀን እድሌ ነው ይሄ የአርባ ቀን ዕድል የሚለው ቃል እግዚአብሔር ፍሪዌል የምንል ነፃ ፈቃዳችንን አፍርሶ አንዱን ድሃ አንዱን ሀብታም አድርጎ ፈጠረው ወይ ደግሞ ወስኖ ጨረሰ ማለት አይደለም። በተለይ ወጣቱ ራሱን ሊያጠፋ ገመድ አንገቱ ላይ ያንጠለጥላል። ለምን አርባ ቀን ዕድል ነው ተወስኖብኛል የሚል ሰዋል። ፕሪደስቲኔሽን የምንለው አስቀድሞ መወሰን የሚባል ትምህርት ኦርቶዶክስ ውስጥ የለም። እግዚአብሔር ሁሉን ያውቃል ያውቃል። እግዚአብሔር ሁሉን ያውቃል ማለት ግን ተሲኦል ትገባለህ አንቺ ገነት ትገቢያለሽ የሚል ውሳኔ ወስኖ ጨርሷል ማለት አይደለም። ገላትያ 5 አንድ ላይ በነፃነት እንድንኖር ማነጻ ወጣ ክርስቶስ ነፃ አውጥቶ ነው አቅረበ። ማይ ወእሳት ደህዴ ከሀበዘ ዘፈቀድከ፣ ከፊቶች እሳትና ውሃ ቀርቦላችኋል፣ ወደ ፈቀዳችሁ ሄዱ። እኛን እንደ ሮቦት በሪሞት እየተቆጣጠረ ናጽድቅ ስራ ነይ ኃጢአት አይልም እግዚአብሔር። አሁን ይሄንን ስንል ግን እግዚአብሔር ሲኦልና ገነት እንደምንገባ አያውቅም ማለት ግን አይደለም። እግዚአብሔር አወቀ ማለት ደግሞ አሁን ላይ ሲኦል ወይ ገነት እንድንገባ ወስኖ ጨርሷል ማለት አይደለም። አይው ሁለት ቃላቶችን ለይ። እግዚአብሔር ያውቃል ማለት እግዚአብሔር ወሰነ ማለት አይደለም። ቅዳሴ ኤጲፋኒዎስ ላይ እንዲህ ይላል፣ ሳይሆን ቀድሞ እንደሆነ አድርጎ ያልተደረገውንም እንደተደረገ አድርጎ ሁሉን ያውቃል ይላል። ነገን እግዚአብሔር ያውቃል፣ አይ አዎ ያውቃል። ከነገ በኋላ ያለውን ጊዜ እግዚአብሔር ያውቃል ወይ? አዎ ያውቃል። እኔና እናንተ ሲኦል እንድንገባ አሁን ላይ ወስኗል ወይ? አልወሰነም። ቅዳሴያችን ላይ ካህኑ ሀበነ እግዚኦ ንግበር ፈቃደከ ወስምረተከ በኩሉ ጊዜ ይላል አይደል። አቤቱ ሁል ጊዜ ፈቃድህን ውድህንም እንሰራ ዘንድ ስጠን ይላል። እግዚአብሔር ውዱ ምንድን ነው? ፍላጎቱ ምንድን ነው? እግዚአብሔር ፈቃዱ ምንድን ነው? ሲኦል እንድንገባ? በፍጹም የተስፋይቱን ምድር እንድንወርስ ነው። ጸሎቷ፣ ቅዳሴዋ፣ ልመነዋ ይሄ ነው። ተስፋ አትቁረጡ ክርስቲያኖች። ድሃ ስትሆኑ እግዚአብሔር ወስኖ ጨርሶብኛል አትበሉ። ምን ማለት ነው? ትርጓሜው፣ ፍቺው፣ ትርጉሙ ምንድን ነው? የሰው ልጅ እናትና ከአባቱ ዘር ከተወሰደ በኋላ ሰው ቅርጹ የሚታወቀው በስምንተኛው ሳምንት ነው ይላሉ የሕክምና ባለሙያ። ያ ማለት አርባኛው ቀን ማለት ነው። ስለዚህ ቤተ ክርስቲያናችን ሰውን በአርባኛው ቀን ሀብታምም ድሃም ታደርገዋል፣ ብላ ቅዳሴ አትናቴዎስን ለምን ትቀድሳለች ከተባለ፣ ሰው በአርባኛው ቀን በተሰጠው እጅና እግር ከደከመ ከሰራበት ሀብታም ይሆናል። በተሰጠው እጅና እግር ካልሰራበትስ ምን ይሆናል? ድሃ ይሆናል ማለት ነው እንጂ ነፃ ፈቃዱን እግዚአብሔር ተጋፍቶ ድሃ አደረገኝ አይባልም። በምሳሌ ልንገራችሁ። እንደው እናቶች ስላሉ ማትሪክ ላይ የሚወድቁና የሚያልፉ ሰዎች አሉ ብሎ ትምህርት ሚኒስተር ያውቃል ከዚያ ፈተናውን በእኩል መጠን በመላው ኢትዮጵያ በተመሳሳይ ሰዓት ተማሪዎች እንዲፈተኑ ያደርጋል አንድ ተማሪ ያን የማትሪክ ኤግዛም ቢወድቅ ትምህርት ሚኒስተርን የጣለይ ማለት ይችላል ይችላል ወይ አንድ ተማሪ ቢያልፍስ አይ ትምህርት ሚኒስተርን ያሳለፈይ ማለት ይችላል የተማሪው ጥረት ነው አይደል እንዲያልፍም እንዲወድቅም የሚያደርገው እግዚአብሔር በኃጢአት ያለንን ሩጫ ተመልክቶ ግን ንስሐ እንደማንገባ ልባችን የደነደነ መሆኑን አውቆ ሲኦል እንደምንገባ እግዚአብሔር ያውቃል። ሲኦል ስንገባ ግን ሲኦል እንድገባ ያረከኝ አንተ እግዚአብሔር ነው ማለት አንችልም። ለምን የገነት መግቢያ ቁልፍ የሆነውን አማናዊውን የክርስቶስ ስጋና ደም እንድንቀበል ይሄ ድል ተሰጥቶናል። ይሄንን ሳንቀበል ግን ብንሞት እግዚአብሔር ላይ ማጉረምረም አይቻልም። ስለዚህ የአርባ ቀን እድሌ ነው እያላችሁ ተስፋ የምትቆርጡ ሰዎች ከዚህ በኋላ አስተካክሉ። የአርባ ቀን እድሌ ነው እያላችሁ የምትናገሩ ሰዎች ከዚህ በኋላ አስተካክሉ። ደስ የሚያሰኝ ተስፋ የሚሰጥ ምክር ነው። ወደ ሌላኛው መረጃችን እናምራ። ወደ ዮናታን አክሊሉ ሁለት የተጋጨ ትምህርት 2017 ላይ ሰበከውና 2016 ላይ ሰበከው ራሱ በራሱ ቸርች የሰበከው የተጋጩ ትምህርቶችን ላስደምጣችሁ ሰው ተራራ ወጥተ ቁልቁለት ወርደ ጦመ ጠልየ በብዙ ሁኔታ ውስጥ አልፈ ከሆነ ድነትን የምትፈጽመው ድነትህ የሚገባ ነገር ነው እንጂ የእግዚአብሔር ስጦታ አይደለም። መጽሐፍ ደግሞ ኤፍ ኤሶ መጽሐፍ ላይ እንደዚያ አለ። ጸጋው አለ በእምነት አድኗቸዋለ። ይሄም ደግሞ አለ የእግዚአብሔር ነጻ ስጦታ ነው። የክርስቶስ መስቀል የእግዚአብሔር ጸጋ አለው። በዚህ ላይ ምንም ልትጨምርለትም ምንም ልትቀንስለትም አትችልም ጨምርለታለሁ ካልክ የጎደለ ነገር አለ እያልክ ነው። ሰርቼ እሟላለሁ ካልክ መስቀል ላይ የተሰራው ስራ ላይ የጎደለ ነገር አለ እያልክ ነው። በነገራችን ላይ የህግ አስተማሪዎች ጨካኞችና አምባገነኖች ናቸው። ሰው ማድረግ እንደማይችል እያወቁ ህጉን አድርግ ብለው ያዙታል። እነሱ በጣታቸው ሊነኩ የማይወዱትን ሌላውን ያሸክሙታል። የህግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው ብላችሁ ጻፉና ጨርሱ። መጽሐፍ ላይ ባላቅን ያሳተውን የበላም ትምህርት በመካከላችሁ የሚያራምዱ ሰዎች አሉ አሉ። ምን ማለት ነው? ይሄ ማለት ክርስቲያኖች ናቸው እና አማኞችን ከሰይጣንና ከኃጢአት ጋር የሚያጋቡ የሚያጋቡ፣ በቃልም በህይወትም እግዚአብሔር የማይፈልገውን ህይወት የሚኖሩ እንደዚህ አይነት ትምህርት የሚያስገዱ ሰዎች አሉ። ምንም ችግር የለውም የሚሉ ለጣዖት የተሰዋ መብላት ችግር የለውም፣ ኃጢአት ችግር የለውም የሚሉ ሰዎች አሉ። ዘመን ተሻግሮ የበልአምን ትምህርት ድብልቅነትን፣ ዓለማዊነትን ከኃጢአትና ከሴጣን ጋር መከባትን እግዚአብሔር አይታገስም። የበልአም ትምህርት ይሄ ነው። የበላም ትምህርት ሶከ የሚል ትምህርት ነው። የበላም ትምህርት ኪዳን ያለውን ህዝብ፣ የዳንን ህዝብ፣ አምላክ ያለውን ህዝብ ከኃጢአት ጋር የሚያጋባ ትምህርት ነው። የበላም ትምህርት ይህን ነው። ባቢሎን የምንለው ሁለቱም። ፕሮቴስታንቶች ግን መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ብላችሁ ታዲያ ማነው የሚዳኛችሁ? እሺ፣ ዘንድ ማን ይዳኛችሁ? በትክክል ያስተማረ እኮ ሁለታችሁ ማን እንደሆነ ማን የሚዳኘው

2016 ላይ ደግሞ ያስተማረው ከበልዓም ጋር የተገናኘ ያነሳውን ሀሳብ ደግሞ ምን ማድረግ እንዳለብን በስፋት ራሱ ተናግሯል። ምክንያቱም ለጣዖት የተሰዋውን ምናም ችግር የለውም የሚሉ አሉ። ያንን ማድረግ የለብንም አይገባንም ምናምን የሚል ህጉን መጠበቅ አለብን ህጉን ተከትለን ከሄድ ነው የምንጸድቀው የሚል እሳቤ በዚህ በዚህ ደግሞ ህጉ ህግ የህግ ባለሙያዎች ወይም ህግን እናስተምራለን የሚሉት በሙሉ የሲኦል ጥርጊያ መንገድ የሚያቀርቡ ናቸው ደግሞ በማለት በሌላ በኩል ተናግሯል። ይህ ሰው ማለት ነው ባቢሎን ማለት ይሄ ነው፣ ቋንቋቸው የተደበላለቀ ማለት ነው። ወደ ትዝታ ሳሙኤል ልውሰዳቸው። ባለፈው በእርግጥ አቅርቤላቸዋለሁ ሙሉ በሙሉ የትዝታ ሳሙኤል አሁን በድጋሚ የማቀርብላችሁ ሁለት ጉዳዮች ስላሉ የመጀመሪያ መያዝ አለበት የሚለው ኦርቶዶክሳዊ ንቅናቄ ከፍ ብሏል። ሁሉም ድምፁን እያሰማ ነው። በሌላው ወገን ደግሞ ከራሳቸው ቤት ደግሞ የተናገሩትም አሉ። በመጀመሪያ ግን ወንድማችን ነጋሽ የሰራው ነገር ላስደምጣችሁ ብፁዋን አቦሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነትን የተናገረው ማለት ነው። ስለዚህ ግብረ ሰዶማያን ካልሆናችሁ የት አየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም እንትታችሁ፣ ስለ ጻድቃን ሰማት አትታችሁ፣ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ታውት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም፣ ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። እንግዲህ ታቦቱን መክተፊያ ያለ ሰው ድንግል ማርያምን የተሳደበ ሰው ቅዱስ መስቀሉ ላይ የተሳለቀ ሰው አባቶቻችን መነኮሳት ላይ የተሳለቀ ሰው ቅዱሳን ላይ የተሳለቀ ሰው ሰማዕታት ላይ የተሳለቀ ሰው መጽሐፍ ቅዱሳችን ላይ ገላ ድርሳናት የተሳለቀ ሰው አባቶችን ግብረ ሰዶማ ያለ ሰው ኢትዮጵያ ገብቷል ተባለ። እንግዲህ ጠቅላይ ቤተ ክህነት መረጃውን የያዘው ጉዳዩን ይመልከተው ብለናል። ይድረስ ለሕግ ክፍሉም ብለናል። ከኛ የሚጠበቀው ይህን ስለሆነ እና አላውቅም፣ እግዚአብሔር ያለው ይሁን። እንግዲህ ይታሰራል አይታሰርም፣ ጠቅላይ ቤተ ክህነት ሕግ ክፍሉ ይሰራል አይሰራም፣ እንግዲህ የምናየው ነገር ነው የሚሆነው። ከእነሱ ግን ያለው ነገር ላስደምጣችሁ፣ እንዲህ ይላሉ። ትዝታው ሳሙኤል አዲስ አበባ ገብቷል፣ አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለሁም። ትዝታው ለምን መጣ የሚለው ጥያቄ ላይ ትዚ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አጠይቁትም? ሰው የበላውን ነው የሚያገሳው እና በህግ በህግ ብለው ሊሞት ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮን ስለ አላስቀመጠም። ስለዚህ ይከሰስ ይከሰስ እያላችሁ በተለይ ጴንጤ ጥላቻ ያለባችሁ ሰዎች የበፊቱ አይበቃም ወይ ነው የምላችሁ። ያ በአምልኮ አዳራሻቸው ላይ ድንጋይ ስወረውሩበት የነበረው መናፍቅ እያላችሁ በየጎዳናው የምትሳደቡበት ጊዜ ያበቃ ይመስለኛል። አሁን አባቴ፣ የወንጌል አማኙ ጴንጤ ከአንገቱ ቀና ብሎ ድል በመንሳት የሚያዞረውን ክርስቶስን በልቡ ስላመነ እንደ ኃያል ሰራዊት ነው የሚንቀሳቀሰው። ስለዚህ ይኸው ጴንጤ ከፍ እያለ ሄዷል እንጂ አንተ እንዳሰብከው እየወረደ እየቀነሰ የሚሄድ ማህበረሰብ አይደለም ለምን ከተባለ በላዩ ላይ ንጉሱ ክርስቶስን ስለሾሞ ብቻ ጊዜው የጴንጤ ነው። አባቴ ተባረኩ። እንግዲህ ይሄ ነው እነሱ ያሉበት ደረጃ። ይሄ ሰው ነው። እነሱ እንግዲህ ተሳሳሚን የተቀበሉ ሰዎች ናቸው። ጊዜው የጴንጤ ነው ብሏል። ስለዚህ ምን እናደርጋለን? እንግዲህ የምናየው ነው የሚሆነው። ምን እናደርጋለን እናደርጋለን? ይታሰራል የሚል ነገር በበኩሌ አይሰማኝም እውነት ለመናገር። የእናንተን ስሜት አላውቅም፣ እኔ ግን እንደዛ አይመስለኝም ግን እግዚአብሔር ያለ ይሁን። ብዙቻችን ሲጨንቀና ሲከፋን ወደ ሱባኤ እንሄዳለን። ሱባኤ ግን ምንድን ነው የምታውቋላችሁ? አስደምጣችሁ። በኦርቶዶክሳዊት ቤተክርስቲያን ክርስቲያኖች፣ ምዕመናን የሆነ ቋጠሮ፣ የሆነ ጥያቄ፣ የሆነ ሀሳብ ሲኖርባቸው መልስ ለማግኘት ከሚጠቀሟቸው መገዶች አንዱ ሱባኤ ወይም ጸሎት፣ ሱባኤ ይዘው አንድ ቦታ ላይ ደጃቸውን ዘግተው ከሰው ጋር ሳይገናኙ እየጾሙ እየጸየው እየሰገዱ እግዚአብሔር መማፀን ከተሻለም ደግሞ ገዳም መሄድ የሚሳሰሉትን መንገዶች በመጠቀም በጾምና በጸሎት በመዝጋት በሱባኤ ባጠቃላይ እግዚአብሔር አምላክ መልስ እንዲሰጣቸው ጥያቄዎቻቸውን ያቀርባሉ። ግን በሱባኤ የሚጠይቀው ምን አይነት ጥያቄ ነው የሚለው እንዲወራበት የሚገባ ሰው ጉዳይ ይመስለኛል። ሁሉንም ጥያቄዎቻችንን ነው ወይም እግዚአብሔር አምላክ መልስ እንዲሰጠን የሆነ ምልክት እንዲሰጠን ይዘን ጾም ጸሎትን ምንይዘው እንደዛ ጥያቄዎችን ዘን ሄደን ደግሞ አይን ጸለይኩኝ፣ ጾምኩኝ፣ ሞከርኩኝ እግዚአብሔር አምላክ መልስ አልሰጠኝም ብለን ብዙ ጊዜ ምናዘጥ ምናማዱ ሰዎች ስላለን ምናልባት መልስ ያላገኘ ነው ጥያቄያችን ትክክል ስላልሆነ ቢሆንስ የሚለውን ጉዳይ እንድናነሳ እንድናወራ ፈልጋል። አባቶቻችን እንደሚያስተምሩት ሰው በሱባኤ ከእግዚአብሔር አምላክ መልስ ለማግኘት ጥያቄ የሚያቀርብባቸው ርዕሰ ጉዳዮች መልስ ያላገኙ ርዕሰ ጉዳዮች የግድ መሆን አለባቸው ማለትም በቅዱሳን መጽሐፍት ያልተመለሱ በቡሊያት በሐዲሳት መልስ የሌላቸው ማለት ነው። መጽሐፍ ቅዱስ ላይ በግልጽ መልስ ያለውን ጥያቄ ይዘን እግዚአብሔር አምላክ መልስ እንዲሰጠን መጠየቅ አንችልም። የታወቀ መልስ ያለው ሰው ጉዳይ ከሆነ ይህንን ጥያቄ አድርገን ይዘን መሄድ አንችልም ማለት ነው። ሌላኛው በትውፊት ነው፣ በክርስቲያን ትውፊት ያልተመለሱ በክርስቲያን የሚታወቁ ግልጽ የሆኑ ሀሳቦችን ይዘን እንደገና ጌታዊ በዚህ ጉዳይ መልስ ስጠኝ እባክህ ግለጽልኝ ብለን እንደ ጥያቄ ሱባኤ ማየስ ተገቢ አለ ይሄ ክርስቲያናዊ መንገድ ስላልሆነ ማለት ነው። ሌላኛው ደግሞ መልስ ጥያቄ ብለን ወደ እግዚአብሔር አምላክ ይዘን መሄድ የለብንም። በቀላሉ በአባቶቻችን ሊመለሱ የሚችሉ ጥያቄዎችን ንስሓ አባታችንን ብናማክር፣ መምህራን ለክርስቲያን መልስ የሚያገኙ ሰው ጉዳዮችን ይዘን ጌታ ወይ ካልመለስ ወደ እግዚአብሔር ድንግልና ግን መቅረብ አንድ በጣም የምወደው ታሪክ አባንቶንስ የሚባል ቤተክርስቲያናችን አባት አላቸው። አቢ መነኮሳት አባንቶንስ በረከታቸው ይደረብንና በበረሃ ምኩስና ያስጀመሩ የገዳም ያስጀመሩ አባት ናቸው እና በበረሃ ደቀ መዛሙርቶቻቸውን ቁጭ አድርገው ኦዲት ልጅ ያስተማሯቸው እያለ የሆነች ጥቅስ ግራ ገባቻቸው። ተማሪዎቻቸው ጠይቋቸው ምን ማለት ነው ብሎች ጠይቋቸው መመለስ ናቸው በጣም ስላልገባችሁ፣ ቆይ ጸልዬበት መልስ እሰጣችኋለሁ ካሏቸው በኋላ ወደ በረሃው ብቻቸውን ወጥተው ጌታዊ ጥያቄ ስላለኝ ሙሴን ላክልኝ፣ ሆሬት ላይ ጥያቄ ስላለኝ እና ሙሴን ላክልኝና ያስረዳኝ ብለው ወደ እግዚአብሔር አምላክ ጸለዩ። ሙሴ መጥቶ አስረዳቸው። አሁን ቆም ብለን ካሰብነው ሙሴን ላክልኝ ማለት ነው የሚያስፈልጋል? ጌታ ሆይ መልሱን ስጠኝ ማለት ይቻል ነበር አ ግን መምሩ እያለ እንዴት አድርገ እግዚአብሔር ጠይቀዋል፣ ትቢት ነው ብሎ አስበ አባት አባቶ ሙሴ መጠየቅ ሰው መጠየቅ ይቻሉ እግዚአብሔር መጠየቅ ለብን ብሎ ስላስቡ እና መምህራሮቻችን ንስ አባቶቻችን አጠገባችን ያሉ ሰዎችን ጠይቀን መልስ ማግኘት የምንችልባቸው ንሰ ጉዳዮች ይዘን አይጌታዊ መልስ ስጠኝ ባክ ግለጥልን እያልን በሱ ላይ መጠየቅ አይገባ ይህ ትቢት ጭምር ስለሆነ ማለት ነው። ካህን ጠይቀን መልስ ማግኘት እየቻለን መጽሐፍት አንብበን መልስ ማግኘት እየቻለን ለብቻችን የተለየ መገለጥ እንዲደረግልን መሰለኝ ይሄ ክርስቲያናዊ ያልሆነ መንገድ ነው ብለው ቅዱሳን አባቶቻችን ያስተምራሉ። ስለዚህ ቋጠሯችን በሰው ሊመለስልኝ ያልቻለው ሰው መፍትሄ ሊሰጥበት የማይችሉ ሰው ጉዳይ ነው እግዚአብሔር አምላክ መፍትሄ እንዲሰጥበት እንደ መልስ እንዲሰጥበት ይዘን የምንሄደው እንጂ በትንሹም በትልቁም ገዳም እየሄድን ሱባኤ እየገባን ጌታዊ እነዚህ ጉዳይ እንድትገልጥልኝ ምልክት እንድሰጠኝ ይፈልጋሉ እያለን እግዚአብሔር አምላክ አናስጨንቅም ማለት ነውና፣ ምን እንደምትጠይቅ ማወቅ ይገባል። በምን መልኩ መጸለይ እንዳለብን እግዚአብሔር አምላክ መልስ እንዲሰጥበት የምፈልጋቸው ርሰ ጉዳዮች አስቀድሞ መልስ ያልሰጠባቸው መሆናቸውን እርግጠኞች መሆን ይኖርብናል ማለት ነው። ልመናችን፣ ጸሎታችን እግዚአብሔር አምላክ በብሩ ገጽ ይቀበልልን ልቦናችን ደጅ ሊቸልልበት ከሱባይ ጋር በተገናኘ ነው ወንድማችን ያስተላለፈልን። በርካቶቻችን እንግዲህ የሱባይ ወቅት እየደረሰ ነው። ጾመ ፍልሰታም እየመጣ ነው። ብዙዎቻችን በዛ እንደምንገባ እናውቃለን። ከዚህ ጋር በተገናኘ ምን መጸል ያለብን የሚለውን በስፋት ያነሳለን። የመጨረሻችንን ቪዲዮ ላድርግና ወደ እንሰናበታለን። እነሱ እምነት ብቻ ማለታቸው ይመስሏል። ያለያየ ራሱ እምነቱ ላይ ገና መሽተስ ነው። ትክክል። ለምሳሌ ክርስቶስ ጌታችን ኢየሱስ ክርስቶስ በዚህ አጋጣሚ የማቴዎስ ወንጌል ምዕራፍ 16 ላይ ጌታ የመጣበት ዋና ለማን ጥያቄው ራሱ ሐዋርያቱ ምን ብሎ ጠየቃቸው? የሰው ልጅ እኔን ማን ይለኛል አሁን ይሉ ክርስቶስ ኢየሱስ ማለታቸው ብቻ እንደማያዛልቅ ለሐዋርያት እየነገራቸው ነገ እናንተም ትጠየቃላችሁ ነው፣ ክርስቶስ ማን ነው ትባላላችሁ። ከዛ ሲላቸው ከነቢያት አንዱ ነ እያሉ የነቢያትን ስም መደርደር ጀምር፣ እንደ በጦቃ ጭምር የሚያለዋል። ከዛ እናንተስ ማን ትሉኛላችሁ? የነገረ ድነት ትልቁ ጥያቄ ይሄ። አሁን አንተ ያነሳውን ጥያቄ ነው ጌታ የጠየቀው፣ ማን ትሉኛላችሁ ነው። አሁን ፕሮቴስታንቱ ጋር ብትሄድ ማን ይሉታል? ይሄን መመለስ አለበት ነው ጌታችን ኢየሱስ ክርስቶስን ምን ብለን እንመነውን። በዚህ አጋጣሚ በጣም የሚደንቅ ነገር አንድረገን ልንገርህ። አንድ ፕሮቴስታንት መጥቶ ኢየሱስን የግል አዳኝ አርገ ተቀበል ይላል ወይ ደግሞ ኢየሱስ ጌታ ነው ይላል ወይ ሌላ እና ለእነሱም ይመስላቸው እኔ ይመስለኛል ኢየሱስ ብሎ ሲጠሩ ድምፀቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳት። ክርስቶስን ግን ቤተክርስቲያን አንደኛ ወልደ አ ወልደ ማርያም ብላ ታምናለች። ይሄ የሃይማኖቷ መሰረት ነው። ነአምን ክሌተ ልደታት በእግዚአብሔር ወልድ ሁለት ልደታት እናምናለን ብሎ ሰለስቱ ምዕት እንደተናገሩ፣ ቀዳማዊ ልደቱ ከአብ ነው። አካል ዘም አካል ባህሪ ዘም ባህሪ የተወለደው ልደት ነው። ጸሎተ ሃይማኖታችን ላይ የምንለው ምንድን ነው? ብርሃን ዘም ብርሃን አምላክ ዘም አምላክ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ነው። በዚህ አጋጣሚ ጸሎተ ሃይማኖት አንዱ ለአሪዎስ የተጻፈ ውሳኔ መልስ ነው። አሪዮስ አብ ወልድን ወለደው የሚለውን ጥበብ ከሁሉ አስቀድማ ፈጠረችኝ የሚለው አ ወልድን ፈጠረውን ሎቱ ሰባት ተረጎመ። ከዛ ምን አለ? ወልድ የአ ፍጥረቱ ነው ቀዳሜ ፍጥረቱ አለ። ቤተ ክርስቲያን ሊቃውንት ምን አሉ? ግን የተወለደ እንጂ ያልተፈጠራል። ፕሮቴስታንት ታምናለች ምናለች? ይሄንን በየትኛውም ትምህርቶቻቸው ሲገልጹት አታዩ። ሁለተኛ ከአቤ ከወልድ ከመቤታችን የተወለደው ሁለተኛ ወልደት ይሄ ደግሞ ከአምስት ሺ አምስት መቶ ዘመን በኋላ ከንጽሕት ድንግል ማርያም እንበለዘር እንበለ ሩካቤ ያለ ርስሐት በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደ ወልደት። ኢየሱስ ክርስቶስ ላይ ያለን እምነት ላይ ልዩነት አለ። እንዴት? አንደኛ ከእያንዳንዱ ፕሮቴስታንት የትምህርት ጀርባ ብዙ አጋጣሚ ሁለት ባህሪ ትምህርት አለ። ብዙ ሰው ያስተውለ ከካቶሊካዊነት ወጣን ይላሉ እንጂ ካቶሊካዊነት ጀርባቸው እንዳለን በዚህ ማወቅ አለባቸው። ለምን መሰለህ አሁን ክርስቶስን በስጋው ልክ እንደ ፍጡር እንደሚመልድ አድርገው ሳያሪ ሲሰብኩ የሁለት ባህሪ ትምህርት ተጽዕኖ እንደሆነ በዚህ ታውቃለህ። ከእያንዳንዱ ጀርባ አለ። ቤተ ክርስቲያን ግን ያ ክርስቶስ የነሳው ያ ስጋ ቃል የባህሪ አምላክ አደረገው፣ ጌትነትን ሰጠው፣ ገንዘብ ሆነ፣ አንድ አካል አንድ ባህሪ ሆነ። በመካከላቸው ሰጋጅና ተሰጋጅ የለም፣ አምላክና ተመላኪ የለም፣ ፍጡርና ፈጣሪ የለም። አንድ አካል አንድ ባህሪ ሆነ። ይሄን ማመን ነው ድህነት ማለት። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግላኛ አዳኝ አይደለ፣ የዓለም አዳኝ የዓለም መድኃኒት መድኃኒ ዓለም እንደሆነ ማመን፣ ይሄ ነው እምነት ማለት። በዚህ ላይ ያለን እምነት በጣም ፍጹም ልዩነት አለው። በስጋ ወራት ለመነ ጸለ ይላል ፕሮቴስታንት። እንዴት ብላ ነው የምትተረጉመው? ምን አይነት መማለር ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው እውነት? ጸለይ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተ ክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ። መስዋዒቱ እርሱ ነው አለ። ካህኑ፣ ሊቀ ካህኑ እርሱ ነው አለ። መስዋዒት አቅራቢ መስዋዒት ተቀበየው ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች አራት ነገሮች ማይከል አድርጎ እንደተፈጸሙ ስለምታውቅ፣ አንደኛ ምንም መሰረት አድርጎ ነው ፍጹም ስጋ እንደተዋህደ ለማጠየቅ ሁለተኛ የአዳምና የልጆቹን ልመና ልመና አድርጎ ሲለምን፣ ሶስተኛ ለእኛ አረአያ አብነት ለመሆን፣ አራተኛ የዲያቢሎስን አሰራር ለማፍረስ። ለዲያቢሎስ አምላክነቱን ጸዳል ብቻ እየገለጸ መሆን አልፈለገም። በእንተ ተሰጎቱ ተዋህዶቱንም የስጋንም ስራ እያሳየ ዲያቢሎስን ሊያዘናጋ ፈልጓል። ምክንያቱም ድል በተደረግንበት ክርስቶስ ድል ማድረግ ስለፈለገ፣ ሰይጣን የእባብ ስጋ እያሳየ ነው አዳምና ሔዋንን ድል የናቃትን ትስብእት ግን መለኮት የተዋህደውን ያንን አምላካይነት ያለውን እያሳየ ድል አድርጎታል። ስለዚህ በዚህ ላይ ያለን እምነት በጣም ሰፊ ነው። ፍጥነት ለመናገር እና በትክክል የተወደዳችሁ ቤተሰቦች እንግዲህ የዛሬ ቪዲዮችን ይህንን ይመስላል። እንግዲህ እስከ መጨረሻ አሯችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ላይክና ሼር ማድረጋችሁ፣ ሀሳብ አስተያየት በነፃነት መስጠታችሁ እንዳይዘነጋ የሚል መልእክት ለማስተላለፍ ወዳለውኝ ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወል፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።